ጄኔራል አበባው ታደሰና አቶ ተመስገን ጥሩን አማራ ክልልን ሲረግጡ አረጋ ከበደ ከባድ ጉድ አሰምተው ተከስተዋል። የፌዴራል ከፍተኛ ባለስልጣናትና የመከላከያ አዛዦች ኮምቦልቻ ገብተዋል። አረጋ ከበደ ደግሞ ለፋኖ ኃይሎች መጠናከር የቀድሞ የክልሉን ባለስልጣናት ተጠያቂ ናቸው ሲሉ ጣታቸውን ቀስረዋል። ሁሉንም የክልሉ ዞኖችና ወረዳዎች ከፋኖ ቀምተን ተቆጣጥረናልም ብለዋል። የፋኖ አመራሩ አስረስማረ ከሳምንታት በፊት ለአሶሺየትድ ፕሬስ በሰጠው አስተያየት የክልሉን 80 በመቶ በእጃችን ነው ሲል መናገ ሲናገሯ ይዘነጋ በቀዳሚነት እንዳስሰዋለን። ከሻቢያ ጋር ጥምረት ፈጥሮ ጦርነት ለመክፈት ዝግጅት እያደረገ እንደሆነ የሚነገርለት ህዋት የጦር መሳሪያ ለማስገባት እየተንቀሳቀሰ መሆኑ ተሰማም። ህዋት በምጽዋ ወደብ በኩል የጦር መሳሪያ ለማስገባት ለአስመራ ጥያቄ አቅርቦ ንግግር እየተደረገበት መሆኑን አንድ የሻቢያ ፕሮፓጋንዳ ሚዲያ ይፋ አድርጓል። በሌላ በኩል ከዚህ ቀደም ሳላንበሳ ላይ ተገናኝተናል ያሉት የሻቢያና ህዋት አክቲቪስቶች ቁጣ እንዳያስነሳ እንጂ የተገናኘነው አስመራ ነው ሲሉ አዲስ መረጃ ሰምተዋል እና አስደምጣቸዋለን። ግብፅ ኢትዮጵያን እንደ ጦስ ዶሮ መክበቧን ቀጥላበታለች። ባለፈው ሳምንት በኢትዮጵያ መተንፈሻ ጅቡቲ በኩል ከባድ ስምምነት የፈረመችው ካይሮ ዛሬ ደግሞ ከሱዳን አልቡርሃን ጋር አደገኛ ስምምነት አድርጋለች። ስምምነቱን ኢትዮጵያን የመክበብና ቀለበት ውስጥ የማስገባት አንድ አካል ነው ተብሎለታል። እንቃኘዋለን። አልሸባብ በሶማሊያ በርካታ ከተሞችን እየተቆጣጠረ ባለበት ሰዓት መከላከያ ሚኒስትሩ ከስልጣን ተነሱም። ከዚህ ቀደም የኢትዮጵያን ታጣቂ ኃይሎችን እናስታጥቃለን ሲሉ የተናገሩት ባለስልጣ ስልጣን መከላከያ ሚኒስትሩን እንዲመሩ በሐሰን ሼክ ተመርጠዋል። አልሸባብ በበኩሉ ሞቃዲሾን ለመቆጣጠር በሚቀጥሉ ሳምንታት ከባድ ጥቃት እንደሚከፍት የአሜሪካ ስልላ ቢሮ አሳውቋል። ተሳሙታላችሁ ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰባዎች ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለሆኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው።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 የተደረገበት እየተደረገበት መሆኑን አንድ የሻቢያ የፕሮፓጋንዳ ሚዲያ ይፋ አድርጓል። በሌላ በኩል ከዚህ ቀደም ዛላምበሳ ላይ ተገናኝተናል ያሉት የሻቢያና ሕወሓት አክቲቪስቶች ቁጣ እንዳያስነሳ እንጂ የተገናኘነው አስመራ ነው ሲሉ አዲስ መረጃ አሰምተዋል። የሻቢያና ና ሕወሓትን ግንኙነት በተመለከተ አዳዲስ መረጃዎች መሰራጨታቸውን ቀጥለዋል። ከሻቢያ የፕሮፓጋንዳ ልሳናት መሀል አንዱ የሆነው ኤርትራ ፕረስ ዛሬ አንድ አዲስ መረጃን አጋርተዋል። መረጃውን ከሕወሓት ከፍተኛ አመራር ነው ያገኘው ሲል ኤርትራ ፕረስ ባወጣው ዘገባም ሕወሓት በምጽዋ ወደብ በኩል የጦር መሳሪያ ለማስገባት ለኢሳያስ አገዛዝ ጥያቄ ማቅረቡን ገልጿል። የህዋት ሰዎች ነገሩኝ ብሎ ዘገባው ባወጣው መረጃም ህዋት በምጽዋ በኩል የጦር መሳሪያዎችን ማስገባት ይፈልጋል ያለ ሲሆን፣ ኢትዮጵያን የማተራመስ ልምድ ያላቸው ኢሳያስ አፈወርቂ ጥያቄውን ይቀበሉታል ተብሎ እንደሚጠበቅ ተነግሯል። አጋሮቹ ጋር ጥምረት ፈጥሮ ጦርነት ለመክፈት ዝግጅት እያደረገ እንደሆነ የሚነገርለት ህዋት የጦር መሳሪያ ለማስገባት እየተንቀሳቀሰ ነው ተብሏል። ህዋት በምጽዋ በኩል የጦር መሳሪያ ለማስገባት ለአስመራ ጥያቄ ማስጠንቀቂያ አቅርቦ ንግግር እየተደረገበት መሆኑን የሚያመላክቱ መረጃዎች እየወጡ ነው። ሕወሓት የምጽዋን ወደብ ለመጠቀም ጥያቄ ያቀረበው ከፌዴራል መንግስት ጋር ለመገዳደር የጦር መሳሪያ ለማግኘትና ዓለም አቀፍ ድጋፍ ለማግኘት እንደሆነ የሻቢያው የሚዲያ ፕሮፖጋንዳ ክንፍ ኤርትራ ፕረስ ያሰራጨው መረጃ ያመላክታል። ይህ በእንዲህ እንዳለ ሕወሓትና ሻቢያ በሚስጥር ጀምረውታል የተባለው ግንኙነታቸውን በሚዲያ ፕሮፓጋንዳ ሰዎቻቸው በኩል ይፋ ማድረጋቸው ይታወሳል። በኤርትራና ኢትዮጵያ ድንበር ዛላንበሳ ላይ መገናኘት መግባታቸውን ቀደም ሲል የገለጹት የሻቢያና ሕወሓት አፈቀላጤዎች የተደበቀውን ሚስጥር በድንገት አፈንድተውታል። የሻቢያው አወል ሰይድ እና የሕወሓቱ ብርሃነ ገብረ ገርግስ የፓርቲዎቻቸውን የውስጥ ለውስጥ ግንኙነት ይፋ ለማድረግ በአካል የተገናኙት አስመራ መሆኑ ታውቋል። የሕወሓቱ ብርሃነ ቀደም ብሎ በሰጠው መረጃም የተገናኙት ዛላንበሳ እንደሆነ የገለጸ ሲሆን፣ አሁን ደግሞ ቁጣ እንዳያስነሳ ነው እንጂ የተገናኘነው አስመራ ነው ሲል በይፋ ተናግሯል። በሕወሓትና በሻቢያ መካከል የውስጥ ለውስጥ ግንኙነትና ንግግር እንደነበር የሕወሓቱ ሰው ብርሃን ያለመቻለ መናገሩን መዘገባችን ይታወሳል። በሻቢያና ህዋት ማዕከል የውስጥ ለውስጥ ንግግር ከተደረገ በኋላም ግንኙነቱን አደባባይ ለማውጣት ሚዲያ ላይ ባሉ አክቲቪስቶቻቸው መሆን አለበት ተብሎ የሻቢያዋ ወልሳይድ ጋር መገናኘታቸውን ተናግሯል። ብርሃነ ቀደም ብሎ በተለያዩ የዩቲዩብ ሚዲያዎች ላይ በሰጠው ማብራሪያ ግንኙነቱ የተደረገው ዛላንበሳ ላይ ነው ቢልም አሁን ደግሞ ሶሎ በተሰኘ ሚዲያ ላይ ሳያስበው ተናግሯል። ሶሎ የተሰኘው የዩቲዩብ ሚዲያ ላይ በቀጥታ ስርጭት በሰጠው ማብራሪያም ሳያስበው ካወል ጋር የተገናኙት አስመራ መሆኑን ተናግሯል። የሕወሓትና ሻቢያ አክቲቪስቶቻቸው በኩል ግንኙነታቸውን ይፋ ማድረጋቸውን ተከትሎ የተፈራው ጦርነት እየተቃረበ ነው የሚል ስጋት ፈጥሯል። የሁለቱ ኃይሎች ጥምረት በቀጥታ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር ጦርነት ለመግጠም ነው የሚል ስጋት በስፋት ሲገለጽ ነበር። ጌታቸው ረዳን ተክተው የትግራይ ፕሬዚዳንት የሆኑት ጀኔራል ታደሰ ወረደም ያስቆሙታል የተባለው ግንኙነት በግልጽ መቀጠሉ የጦርነቱን ስጋት እንዲያይል አድርጎታል። ጀነራሉ ስልጣን በተረከቡ ወቅት በፈረሙት የቃል ኪዳን ሰነድ ላይ የውጭ ግንኙነቶችን ማስቆም መስማማታቸው ይታወሳል። ግብፅ ኢትዮጵያን እንደ ጦስ ዶሮ መክበቧን ቀጥላበታለች። ባለፈው ሳምንት በኢትዮጵያ መተንፈሻ ጅቡቲ በኩል ከባድ ስምምነት የፈረመችው ካይሮ ዛሬ ደግሞ ከሱዳን አልቡርሃን ጋር አደገኛ ስምምነት አድርጋለች። ስምምነቱን ኢትዮጵያን የመክበብና ቀለበት ውስጥ የማስገባት አንድ አካል ነው ተብሎለታል። የግብፅ ፕሬዚዳንት አብዱል ፈታህ አልሲሲና የሱዳኑ ጀነራል አብዱል ፈታህ አልቡርሃን በናይል ተፋሰስ ላይ የውሃ ደህንነትን በጋራ ለማስጠበቅ ተወያይተዋል። የሱዳኑ ፕሬዚዳንት ጀኔራል አልቡርሃን ሰኞ ዕለት በግብ ካይሮ ጉብኝት ባደረጉበት ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መወያየታቸው የተገለጸ ሲሆን በአፍሪካ ቀንድ ጉዳዮችም በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብጽ ፕሬዚዳንት ጽህፈት ቤት አስታውቋል። የሁለቱ አገራት መሪዎች ባወጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መወያየታቸውን ገልጸዋል። የሁለቱ ሀገራት የውሃ ደህንነትን ለማስጠበቅ መነጋገራቸውን የገለጸው የግብጹ ፕሬዚዳንት ቃል አቀባይ መሪዎቹ በውይይታቸው ወቅት በብሉ ናይል ላይ የሚወሰድ የተናጠለ እርምጃን ተቃውመዋል ብሏል። የሁለቱ ሀገራት መሪዎች በአባይ ተፋሰስ ላይ የሚገኙ ሀገራት ተጠቃሚ የሚሆኑበትን የዓለም አቀፍ ሕግን ለማክበር እንደሚሰሩ መነጋገራቸው ተገልጿል። በሁለቱ ሀገራት መካከል ያለው የአመለካከት ውህደት በግብፅ እና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር የተደገፈ ነው ያለው የፕሬዚዳንቱ ጽህፈት ቤት በአባይ ተፋሰስ ላይ የሚኖር የውሃ ደህንነት በጋራ ለማስጠበቅ መነጋገራቸውን ገልጸዋል። ግብፅ በህዳሴው ግድብ የውሃ ምሊትና ከግድቡ በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ ሶስትዮሽ ስምምነት አልተፈረመም ኢትዮጵያ የውሃ ሙሊቱን ማከናወን እንዲሌለባት ስትወተውት ቆይታለች። ኢትዮጵያ በበኩሏ ሶስቱ ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማት ከቻሉ ከህዳሴው ግድብ የሚለቀቀውን የውሃ መጠን በተመለከተ አሳሪ ስምምነት ላይ መድረስ እንደሚቻል አቋሟን አሳውቃለች ኢትዮጵያ ግንባታውን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለአመታት ተቃውሞ ዋን ስታሰማ የቆየችው ግብጽ ኢትዮጵያ እያሳየች ካለችው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ነው ባለፈው ሳምንት ግብፅ ከጅቡቲ ጋር የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ አገራት ብቸኛ ኃላፊነት እንደሆነ ተስማምታለች። የሶማሊያ የውጭ ጉዳይ ሚኒስትር አብዱል አህመድ ሞዋሊ ፊቂ ታሳስ ወር ላይ ወደ ግብፅ በተጓዙበት ወቅት የግብፅ መንግስት ተመሳሳይ አቋም አንጸባርቋል። የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆነና ሌላ አካላት ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራዊ የውጭ ጉዳይ ሚኒስተር ኦስማን ሳላህ ወደ ግብጽ ተጉዞ ከፕሬዚዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር አስተዳደርና ደህንነት ጉዳይ የተጎራባቾች ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። በሁለቱ መሪዎች መካከል የተደረገው ውይይት የሱዳን ጦር ኃይሎች ዋና ከተማይቱን ካርቱምን እንደገና መቆጣጠርን ተከትሎ የተከሰቱ ለውጦች ላይ ያተኮረ እንደነበር የፕሬዚዳንቶች ጽፈት ቤት በመግለጫቸው ላይ አመላክተዋል። በዚህ ውይይት ላይ ግጭቱ በተከሰተባቸው አካባቢዎች ለሚኖሩ የሱዳን ዜጎች አስፈላጊውን ድጋፍና እገዛ ለማድረግ የሚደረገውን ጥረት አጠናክሮ መቀጠል እንዳለበት ሁለቱ ወገኖች ተስማምተዋል። አልቡርሃን ከግብፅ ጋር ያላቸውን ግንኙነት ታሪካዊና ስር የሰደደ እንዲሁም ስትራቴጂካዊ መሆኑን መግለጻቸው በመግለጫው ላይ ተመላክቷል። አልሲሲ በበኩላቸው ለሱዳን መረጋጋትና የመንግስት ተቋማት መጠናከር ያላቸውን ድጋፍ ገልጸው መልሶ ግንባታ ሂደቱ ላይ እንደሚሳተፉ አስታውቀዋል። ጄኔራል አበባው ታደሰና አቶ ተመስገን ጥሩነህ አማራ ክልልን ሲረግጡ አረጋ ከበደ ከባድ ጉዳት ሰምተው ተከስተዋል። ፌዴራል ከፍተኛ ባለሥልጣናትና የመከላከያ አዛዦች ኮምቦልቻ ከተማ ገብተዋል። አረጋ ከበደ ደግሞ ለፋኖ ኃይሎች መጠናከር የቀድሞው የክልሉ ባለስልጣናትን ተጠያቂ ናቸው ሲሉ ጣታቸውን ቀስረዋል። ርዕሰ መስተዳደሩ ሁሉንም የክልል ዞኖችና ወረዳዎች ከፋኖ ቀምተን ተቆጣጥረናልም ብለዋል። የፋኖ አመራሩ አስረስ ማረ ከሳምንታት በፊት ለአሶሽየትድ ፕሬስ በሰጠው አስተያየት የክልሉን ሰማንያ በመቶ በእጃችን ነው ሲል መናገሩ አይዘነጋም። በቅርቡ የተሾሙት ባለስልጣናት ደግሞ በክልሉ ጦርነት አንድም ሰላማዊ ሰው አልተገደለም ሲሉ ግድያዎቹን አስተባብለዋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደም የሚመሩት ክልል ከዞን እስከ ወረዳ ሁሉንም አካባቢዎች በመቆጣጠር ከመቼውም ጊዜ በላይ ሰላም ፈጠ ሲል መሬት ላይ ካለው ሀቅ ጋር የሚጋጭ አስተያየት ሰጥተዋል። አረጋ ስለ አስተዳደራቸውና ስለ ክልሉ ጦርነት አዲስ በሰጡት ማብራሪያ ሁሉንም ወረዳዎች እያስተዳደርን ነው ብለዋል። ምንም እንኳን አረጋ የሚመሩት ክልል ከመቼውም ጊዜ በላይ ሰላም መሆኑንና ሁሉንም ወረዳዎች ተቆጣጥሮ እያስተዳደረ ነው ቢልም መሬት ላይ ያለው እውነታ ዛሬም ግጭቱ እንደቀጠለ መሆኑን የሚያሳይ ነው። ይሁን እንጂ አረጋ የሰጡት ማብራሪያ አማራ ክልል ከመቼውም ጊዜ በላይ ሰላም እና በልማት የተሻለ ሁኔታ ላይ እንደሚገኝ ይገልጻሉ። አረጋ ከመቸውም ጊዜ በላይ ሰላም ነው ያሉት ክልል በየቀኑ ከሽዋ እስከ ወሎ ከጎንደር እስከ ጎጃም በርካታ ውጊያዎችን የሚያስተናግድ ነው። አረጋ የሚያስተዳድሩትን ክልል ከመቸውም ጊዜ በላይ ሰላም ነው ያሉት ከምድር በሰማይ ከባድ ውጊያ እየተካሄደ መሆኑን መከላከያ በሚገልጽበት ሁኔታ ነው። ከሰሞኑ እንኳን በክልሉ በአራቱም ቀጠናዎች መጠነ ሰፊ ውጊያዎች መካሄዳቸውን የመከላከያ መረጃ አመላክታል። ምንም እንኳን አረጋ ሁሉንም ወረዳዎች ተቆጣጥረናል ቢሉም የፋኖ ታጣቂዎች ሰማንያ በመቶ ክልሉን መቆጣጠራቸውን በውጭ ሚዲያዎች ላይ ጭምር ሲናገሩ ነበር። ከመንግስት ጋር እየተዋጉ የሚገኙት የፋኖ ታጣቂዎች አሁን ላይ በተለይ ከከተሞች ውጭ በርካታ አካባቢዎች ላይ ይንቀሳቀሳሉ። አልፎ አልፎም እስከ ዞን ከተሞች ድረስ ዘልቀው በመግባት በመንግስት አካላት ላይ ጥቃቶችን ሲፈጽሙ እንደነበር ይታወሳል። ከአረጋ ከበደ መቀመጫ ባህር ዳር ከተማ ዙሪያ በቅርብ ርቀት ላይ ጭምር የፋኖ ታጣቂዎች እንደሚንቀሳቀሱ የሚነገር ሲሆን አልፎ አልፎም ቢሆን ወደ ከተማ ዘልቀው በመግባት ጥቃት ይፈጽማሉ። አረጋ ገለጻቸውን ቀጥለው ለፋኖ እንዲህ መጠንከር ከዚህ ቀደም የነበሩትን የክልሉ ባለስልጣናትን ተጠያቂ ያደርጋሉ። በወቅቱ አመራሩ በሚጠበቅበት ልክ ችግሩን ታግሎ በማስተካከል ረገድ ለዘብተኛ አቋም ነበረው ሲሉ የሚተቹት አረጋ በእርሳቸው የስልጣን ዘመን ግን ፋኖን በመታገል ረገድ ሺህ አላፈጻጸም እንዳለው ገልጸዋል። ወዲህ ደግሞ ሁሉንም ወረዳዎች አስለቅቀን አዳክመነዋል ካሉት ፋኖ ጋር ለመነጋገር መንግስታቸው ፍላጎት እንዳለው ገልጸዋል። ከፋኖ ጋር መደራደር በእጅጉ የቅድሚያ ቅድሚያ የምንሰጠው አማራጫችን ነው ያሉት አረጋም መንግስት ጽኑ የመደራደር ፍላጎት እንዳለው አስታውቀዋል። በፋኖ በኩል ደግሞ መንግስት የሰላም አማራጭ በሚል በተደጋጋሚ በሚያቀርበው የሰላም ጥሪ ማደናገሪያ እንደሆነ በመግለጽ በተደጋጋሚ ውድቅ አድርጎታል። ከመንግስት ጋር እያካሄዱ የሚገኙትን ጦርነት ባሸና ነት ከመቋጨት ውጭ የድርድር ፍላጎት እንደሌላቸው በተደጋጋሚ ገልጸዋል። በመንግስት በኩልም ፋኖ የሰላም አማራጭን እስካልተከተለ ድረስ በመንግስት አጠራር ሕግ ማስከበር በሚል የሚገልጸውን ጦርነት እንደሚቀጥል አረጋ ተናግረዋል። እንዳረጋ አገላለጽ ጦርነቱ የሚቀጥለው ፋኖ አደብ ገዝቶ ለድርድር ዝግጁ እስከሚሆን ድረስ መሆኑን ጠቁመዋል። ሁለት ዓመት ያስቆጠረው የመንግስትና የፋኖ ውጊያም በየጊዜው በመቶዎች የሚቆጠሩ ሰላማዊ ሰዎችን ሰለባ እያደረገ ቀጥሏል። በጦርነቱ በርካታ ሰላ ሰላማዊ ሰዎች ከድሮን ጥቃት እስከ ቤት ለቤት ግድያም፣ ከከባድ መሳሪያ ጥቃት እስከ ተባራሪ ጥይት፣ ከሕፃናት እስካዛውንት በየቀኑ የሚገደሉበት ሁኔታ ተፈጥሯል። በመንግስት በኩል በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን እያስተባበለ የቀጠለ ሲሆን የሰብአዊ መብት ተቋማት ጭምር ያረጋገጧቸውን ግድያዎች ሙሉ በሙሉ አስተባብሏል። በቅርቡ ከፌዴራል ፖሊስ ወደ አረጋ ከበደ አስተዳደር ፖሊስ ኮሚሽነርነት የተዘዋወሩት ዘላለም መንግስት በተመሳሳይ ለዚያ በሰጡት ማብራሪያም የመንግስት ኃይሎች አንድም ሰላማዊ ሰዎች አልገደሉም ብለዋል። ይሁን እንጂ የሰብአዊ መብት ተቋማት ሪፖርቶች እንደሚያመላክቱት ከሆነም የፋኖ ታጣቂዎች ጥቃት የሚያነጣጥረው በመንግስት ኃይሎች ላይ ሲሆን፣ በአንጻሩ በርካታ ሰላማዊ ሰዎች በመንግስት ድሮን ጥቃት ተገድለዋል። አልሸባብ በሶማሊያ በርካታ ከተሞችን እየተቆጣጠረ ባለበት ሰዓት መከላከያ ሚኒስትሩ ከስልጣን ተነሱ። ከዚህ ቀደም የኢትዮጵያ ታጣቂ ኃይሎችን እናስታጥቃለን ሲሉ የተናገሩት ባለስልጣን መከላከያ ሚኒስትሩን እንዲመሩ በሐሰን ሼክ ተመርጠዋል። አልሸባብ በበኩሉ ሞቃዲሾ ለመቆጣጠር በሚቀጥሉ ሳምንታት ከባድ ጥቃት እንደሚከፍት የአሜሪካ ስለላ ቢሮ አሳውቋል። ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየተጠናከረ መሆኑ የሚነገርለት አልሸባብ በሶማሊያ ውስጥ በርካታ ጥቃቶችን እያደረሰ ነው። ቡድኑ ከዚህ በፊት የተነጠቃቸውን ቦታዎች መልሶ እየያዘ ይዞታውን እያሰፋ ነው። የአልሸባብ ግስጋሴ ያስጨንቀው የሐሰን ሼክ መንግስት ሹምሽር አድርጓል። የሶማሊያው ጠቅላይ ሚኒስትር ሐምዛ ባሬ የውጭ ጉዳይና መከላከያ ሚኒስትሮቻቸውን ትናንት ከስልጣን አንስተው አዲስ ሰዎችን ሹመዋል። ኢትዮጵያን በመተቸት የሚታወቁትና ላለፉት አንድ ዓመታት የውጭ ጉዳይ ሚኒስትር የነበሩት አህመድ ፊቂ መከላከያ ሚኒስትር ሆነው ሲሾሙ በእርሳቸው ምትክ ምክትል ጠቅላይ ሚኒስትር የነበሩት አብዲ ሰላም አሊ ተተክተዋል። ከሁለት ሳምንት በፊት መከላከያ ሚኒስትር ሆኖ ተሹሞ የነበሩት ጀብሪል ሃጂ ምክትል ጠቅላይ ሚኒስትር ሆነዋል። የአገሪቱ መንግስት በአልሸባብ ግስጋሴ ሳቢያ ከባድ የጸጥታ ቀውስ አንዣቦበታል። አልሸባብ ሞቃዲሾን በመቆጣጠር በአጭር ጊዜ ውስጥ ልክ እንደ አፍጋኒስታኑ ታሊባን የራሱን እስላማዊ መንግስት ለመመስረት እየተዘጋጀ መሆኑ እየተገለጸ ነው። ሞቃዲሾን ጨምሮ የተለያዩ ከተሞች ላይ ከበባ በመፈጸም ከፍተኛ ስጋት የደቀነው አልሸባብ የእነ አሜሪካ ጥቃት አላስቆመውም። አሸባሪ ቡድኑ የሶማሊያን ና ከተማ ሞቃዲሾን ለመቆጣጠር ሦስት ሺህ ተዋጊዎች ማሰማራቱ የተሰማ ሲሆን እስላማዊ መንግስት ለማቋቋም ከወዲው እያደራጀ ነው ተብሏል። አልሸባብ ድል ቀንቶት ሞቃዲሾን ከተቆጣጠረም የሀገሪቱን ባለሥልጣናትና የፓርላማ አባላትን በማሳመን እስላማዊ መንግስት ለመመስረት መዘጋጀቱ ተነግረዋል። ቡድኑ ሞቃዲሾን ለመቆጣጠር በሚቀጥሉት ሁለት ሳምንታት ጠንካራ ጥቃት እንደሚከፍት የሶማሊያና የአሜሪካ ወታደራዊ የስለላ ምንጮችን ጠቅሰው ኤጂሲ ኒውስ ዘግቧል። አልሸባብ ቀደም ሲል በመካከለኛ ሸበሌ የሚገኙ በርካታ ቁልፍ ከተሞችን የተቆጣጠረ ሲሆን የአካባቢው ባለስልጣናት ጥቃቱን መቋቋም ተስኗቸው ሸሽተዋል። ያሁኑ የሶማሊያ መንግስት እጅ እንዲሰጥ ማስገደድ የትግል ስልት እየተጠቀመ የተባለለት አልሸባብ የመካከለኛው ምስራቅ እስላማዊ ቡድኖች ታክቲክ እየተጠቀመ ነው ተብሏል። ቡድኑ ከሌሎች እስላማዊ ታጣቂ ኃይሎች ቀጥተኛ ድጋፍ እያገኘ ሲሆን፣ በተለይ ከአልቃይዳ በኩል ሰፊ ድጋፍ እያገኘ ነው ተብሏል።